ደምሩኝ ማይ ደሞች አይ ካላችሁ አይ ካላችሁ ግን ምንም ነ አረ ደምብረንሻለሁ። ሰላም ሰላም፣ ውድ እና የተከበራችሁ የእኛ ቤተሰቦች እንዴት ናችሁ? ደህና ናችሁ? የእኛ በጣም ደህና ነን። ያው ዛሬ መጥተናል ማለት ነው እና በጣም ነው የምናመሰግነው። ዛሬ በአጠቃላይ መጣ ነው ለምስጋና ነው፣ ቤተሰቦቻችን ለማመስገን ነው። እንደዚህ አይነት ፋሚሊ አለን። እንዲህ ያልኩኝ ባይዘዊ ቤተሰቦቼ ትንሽ ያቡ መጠነኛ ህመም ላይ ናት። ጉንፋን ይዞሃልና ድምጿ ምናምን አይሰማም! ምንም ሰላም ቢያቸውላላል አንተ የምርም አይሰማም። እሺ፣ ሰላም ሰላም እንዴት ናችሁ ደህና ናችሁ ወይ ፋሚሊዎቻችን? እኛ በጣም ደህና ነን። ቆይታ እንዴት ነበረ? በጣም ጠፋና ተጠፋፋ በመሀል ቆየን። በዓሉ በኋላ አዎ። እና የበዓሉ ሳምንቶች እንዴት ነበሩ? እኛ ጋር በጣም አሪፍ ነበረ። ያው የነበረውን ነገር እንዳላይታችኋል። ያው ዛሬ ለድምፅ በጣም ይቅርታ ብያለው። ትንሽ አሞ ነበረ። የበዓሉ ውጣ ውዝግብ ምናምን ራሴን ድረስ ዛ ያው እንጨባከበኝ ትረት አረ፣ ሻይ እየፈላ ነው። ባይዘዊ እያመር እያፈላ ነው። እሺ እና ቀና ድምፅ በጣም ይቅርታ ትንሽ አሞኝ ነበር። ለዛ ነው ያው ዛሬ እንግዲህ ከእናንተ ጋር አብረን ትንሽ ምንቆይ ይሆናል ማለት ነው። ዛሬ እንግዲህ ቤተሰቦቻችን፣ ዛሬ ጊዜው ያው ለቤተሰብ ነው። የዛሬ ቪዲዮ ሙሉ የምንሰራው ያው እናንተን ምስጋና ለማመስገንም እና የእናንተን ያው መጨረሻ ላይ የበዓሉ ፖስት ያደረግነው ቪዲዮ ላይ ፖስት እዛ ላይ ኮመንት ያደረጋችሁትን እስቲ እናንብበው፣ ሪቪው እናድርገው። አዎ እና ያው ደስ ደስ የሚል እንትን ነው ያለችው ሁሉም ነገር እናነበዋለን ማለት ነው እስቲ እና ደግሞ በጣም ነው የምናመሰግነው ቤተሰብ ያው አስር ሺህ ኬ ገብተናል ማለት ነው ጉዞ ወደ ሀምሳ ሺህ ነው ቀጣይ አዎ እነዚህን ምርጥ የመሰሉ እነዚህ እንደ ጭራሽ አየነ እንዴ በጣም እንዴ ጉድ አልኩኝ እኔ በጣም እውነት እና ቤተሰቦቼ በጣም ነው የማመሰግነው ደስ ብሎናል። በሰጣችሁም ፍቅር እና በጣም ኮመንታችሁም ደስ ይላል። እና ለምን ኮመንት ያደረጉትን አናነበውም በእነሱ ፊት? ሁሉንም ነገር ማንም እንዳለ እዚህ ጋር እያየን እናነበዋለን ማለት ነው። እስከዚያው ግን ከማንበባችን በፊት ለያቡ ሻይ ይዤላት ልምጣ ማለት ነው። ትንሽ አሟታል። አልተንከባከልኩሻ ይዤ የጎረምሳ እና እንግዲህ ፋሚሊዎች ሻይ ሊፈላልኝ ነው። ለእናንተ ስለውቀስኩት ነው መሰለኝ እሱም ሻይ ላፍለልሽ ብሎ ተነስቷል። እንግዲህ በዛው ሻዩን ቀምስለት ይሆናል ማለት ነው። እና ያው እኔ በበኩሌ ደግሞ ሊበላችሁ ስለሰጣችሁን ፍቅር ምናምን ስለሳያችሁን ጥረት በጣም ነው ማመሰግነው፣ እና እናመሰግናለን። እና ያው የምር በቃ በጣም ደስ ያለኝ እንደዚህ ተረዋርባችሁ ምናምን የምር ፋሚሊ እንዳለ ነው የተሰማን። እሺ እና በጣም ነው የምንወዳችሁ። እና ከባ እንግዲህ ድምጼ እንደዚህ ሆኗል። እስኪ የሚያመጣውን ሻይ ከቀመስም በኋላ የሚሻለኝ ይመስለኛል። እና ሻይ መጣ መሰለ መጣ በእኔ ሰበብ ለራሱ የሚጠጣ ነው። ሙሉ ስራ ይሻላል። ቤተሰብ እንግዲህ የታመመ ሰው እንደዚህ መንከባከብ ይኖርብናል። ቤተሰብ እንግዲህ አሟት፣ ድምጿ ተዘግቷል ሁላ

ወረፍ ብዙ ስራ ንሰራ ኪችን ውስጥ በሻይ በኋላ ማይነት የምን አሪፍ ሻይ ነው። ይሄ እንደዚህ አልጠበቅኩም ነበር። አረባክሽ ለማንኛውም አማሳል ላይ ቆየ መሰለ እና እንግዲህ ያው ቤተሰብ እንግዲህ አሁን ጠጋቢ ደርሲ እንደ ዳር ዳር ነት

ጠጭ ጠጭነት ጥሩ ነው። እንደዚህ ትኩስ ሻይ በጣም ይጣፍጣል። ሻይ ሶስተኛው ደግሞ ለካ የሰው ልጅ ቤቱ ንጉስ ነው። ልጁ በቤቱ ንጉስ ነው። ልጁ ባለፈው ሄሎ ቤት መቶ ዝም ያለ ነበረ። ደግሞ በጣም ተጫዋች ነው። ስታብሩ እግዚአብሔር ይጠብቃችሁ ይላል። እናመሰግናለን ቤተሰብ፣ እናመሰግናለን፣ እናመሰግናለን። እዚህ ጋር ስሟ በአረበኛ ስለሆነ ማንበብ አልቻልኩም። እንደሚለው እዚህ ጋር ብቻ ስም ስሙን አናንበዋል። ችርስ ገና በትናንት ወዲያ ጀምሮ ሲጠበቅ ነበር። ኦኬ እስቲ አስጠብቃቸው ቪዲዮውን ባይዘዊ በጣም ይቅርታ በድጋሚ አሁንም ቪዲዮ ያው አንድ የሆነ ቦታ ወጥቼ ነበር ኔትወርኩም እንቢ አለኝ ስልኬ ትንሽ አስቸገረኝ ለዛ ነው ይቅርታ ቤተሰብ እሺ የሄሉ ወዳጅ አሹ ባለ ውለታችን ነው ሄሉና ቢኒን እሱ ነው ያስተዋወቀው ስለዚህ ዳይ ወደ ቴንኬ እናስገባው ይላል። አስገብታችኛል፣ አመሰግናለሁ። በዚህ አጋጣሚ ደግሞ እናንተን ያው ሄሉ ስላስተዋወቀችኝ ይህን የመሰለ ቤተሰብ፣ እኛን ለማሳደግ የሆነ ነገር ስናጠፋ እንዲህ እንዲህ ብሎ በጣም ብቻ ደስ ይላል። የሆነ ነገር ሁልጊዜ ከጎናችን ስለሆናችሁ እናመሰግናለን ቤተሰብ። እዚህ ጋር ያው ቀይቀይ የሆነ ኮመንት ያየው፣ ወይ ናሹ እንዲህ ነው ቤታችሁ የሚያምረው፣ ሳሁን በማየት መገመት ይቻላል። ሌላ እዚህ ጋር አልገባኝም። ስታዩኝ እኔ ባይዘዊ በስሜ ምንም ነገር የለም፣ ይሄ ስልክ ብቻ ነው ቤተሰብ። ስልኩም እርግጠኛ አይደለሁም። እቺ ብርጭቆ ራሱ ይን አይደለች። አይ ግን ሌላ የፈለገው ገብተዋል ገብቶሃል በይ ነው የምልህ። አልገባኝ። አይ የገባኝ ሰው በማየት አዎ፣ ሰው እንደዚህ አንድ ነው አወራሩ ራሱ ሊሆን ይችላል። አይተህ ምናምን መገመታት ይችላልና ምናምን በቃ ውስጡን ቀርበህ ስታየው፣ ብቻ የዕለት የዕለት እንትኑ ስታየው ነው የምታውቀው። የእኛው ሰው ብሩክ ካሳ ይባላል። እናመሰግናለን እና ቤተሰብ እንግዲህ ለምትሰጡን ፍቅር በጣም ነው የምናመሰግነው። ዋው እንዴት ነው የምታምሩት! ሄሉ ሄሉን እሺ አቤት ስታምሩ ሀምሳ ሀምሳ ሺ ይግቡ ውዶች፣ ደስ የሚሉ ጥንዶች፣ ሀምሳ ሺ እንገባለን የሚል እኮ ይሄኛው መች ጨረስ እና በጣም ነው የምናመሰግነው። እንገባለን ሀምሳ ሺ እሺ

ትንሽ ቀዝቀዝ በብዬሽ ነው። እሺ የኔ ውዶች፣ አለሞች ታምሩ አሹ፣ የስራህን የሰጠህ ብለው

አረ ምንም ነገር የለም እንዴ እሺ፣ እንዴት እኮ እንደምታምሩ ፈጣሪ አምላክ ሁሌም እንደ ያሰባችሁትን ያሰባስባችሁ ያሰባስ ያሰባስባችሁ እንደዚህ ነው ኢትዮጵያዊነት። አሹና ያቡ አሹና ያቡ እናመሰግናለን። መስከረም አይ ቲንክ መስከረም አ መስከረምነት አዎ መስከረም እና እሺ፣ ሄሉ የኔ ንግስት፣ የኔ ፍልቅልቅ እንዴት አባቱ ነ የምታምረው የኔ ንግስት ይላል። እንግዲህ በሄሉ ስም እናመሰግናለን። እዚህ ላመስግንላችሁ። አሹ ግን በጣም ተጫዋች ነህ፣ ደስ ስትል ይላል። አሹ ግን ተጫዋች ነህ፣ ደስ ስትል። ሄሉ የኔ ውድ ስወድሽ እኮ። እናመሰግናለን ቤተሰብ እንዲው በቃ ኔ ኮመንታችሁ ራሱ በጣም ደስ ይላል። ለዛ ነው በቃ ኔ ኮመንቱን ዛሬ ያው የአቡም ጉንፋን ስለያዛት ሻይ እየጠጣን ችርስ። እሺ፣ ብርጭቆ እንዳይሰበር ቀስ እየጠጣ ሻይ አልተመቸሽም ነው? አረ በጣም አይተመቸኝም። ዋው ስታምሩ በሞቴ አሹ ቤቶች በጣም ያምራል። ስለእውነት በጣም ነው የሚታምሩት።

በሌላ ስልክ ስለደወለችልኝ ስልኳ በሌላ ስልክ ደውላልኝ ነበር። ሌላ ሰው ነበር እንደሚለው የመሰለኝ እንደሚለው ሄሎ የኔ ጨዋ የኔ ማር ንግስት፣ የእኔ ውዶች እናመሰግናለን። እሺ ዝቅ እናድርገው። በጣም ብዙ ነው። ባይዘው በጣም ደስ ያለው ሁላችሁም እናመሰግናለን። ባይዘው በጣም ታምራላችሁ። ከሱቅ የሚገዙ የተለያዩ የጁስ አይነቶችን ለጤና ጥሩ አይደለም። ጸጥታ ፍራፍሬ ብትበል ይሻላል። ምክንያቱም በጁስ ውስጥ የተለያዩ ለጤና ያልሆኑ ማጣፈጫ ነገሮች ይጨመራሉ። እውነት ነው። ማቆያ ያለው ይዘት ያለው ለጤናችን እጨነቃለሁ። ቤተሰቦቻችን እውነት በጣም ነው። እኛ ከልብ ነው። እኔ እውነት ከልብ ነው የምናመሰግነው። ያው እንደዚህ እንደዚህ አድርጉ ስትሉን በቃ ያው ለእኛ ብላችሁ ነው ሁሉንም ነገር እና ጁስ እውነታችሁን ነው። የታሸገ ጁስ ምናምን

ከሱ ውጭ ፈታ እያላችሁ እንዲሆን ፈታ አድርጉ። ያው ስራዬ፣ የኔ ፍልቅልቅ፣ የኔ ውድ ቤታነው፣ ማረግሽ እንደ የራሴ ኮንት ልጨርስ እንጂ በጣም ነው መወዳችሁ፣ ነው የራሱ የምር በጣም ነው መወዳችሁ። ስለምትሰጥ ቅጥር አመሰግናለው የምር ሰብስክራይብ ግጫቸው አዲስ ቤት ደስ ትላላችሁ፣ ፍቅሩን ያብዛላችሁ። ቤታችሁ ደግሞ ሲያምር ማሻላ እያለው እናመሰግናለን ወገኖች። ያሳድጓቸው አይከፈልበትም ከፈልበትም በርቱልን። እናመሰግናለን ቤተሰብ ያምራን ነው ደስ ትላለች ሻ በጣም እዚነ ኮሚንታተሮች ደስ ይላል በጣም። ቪዲዮ ጨርሰን እንኮመንታለን። ቪዲዮ ረዝሞ ላይ ባለፈ ቪዲዮ ያው አጋጣሚን ጨርሰን እንኮመንታለን ይላሉ። የሆነ የሚያስቂ ሙጭጭ እና ቪዲዮን ኮመንት ሊያደርጉ አሉ ብላ ቪዲዮ ረዘመባችሁ መሰለኝ። የደሞዝን ቀን ረሳሁት መቼ ነው ንገሪኝ፣ ቤተሰብ ይላሉ። እና በጉጉት ነው እኛ የሚጠብቁ እና በጣም ነው ቤተሰብ የምናመሰግነው። በዚህ አጋጣሚ ስትጀምሩ ላይክ በማድረግ ጀምሩ በሉ። ዛሬ ቴንኪ የምናስገባችሁ እንዳላችሁን ቴንኪ አስገብታችኋል። አንድ ደግሞ ወደ ሀምሳ ኬ ሀምሳ ሺህ እንገባለን። እሺ ቪዲዮ ልንጨርስ ስንጨርስ እንኮመንት አለን። ድጋሚ ማሻላ ውድ ቤተሰቦቻችን ኮንት መንታ ነው የሚመስሉት ነገርስ። ውድ ቤተሰቦቼ በስም በስመ ቅዱስ ገብርኤል፣ ኧረ ምን ችግር አለ። ሰላም ነው ስሟ እንደምርሻለን። ደግሞ የአንቺ እንትን ነው ፕሮፋይል ሰላም፣ በጣም ሰላምዬ፣ እንወቅሻለን። ቤታችሁ ሲያምር ማታ መታ ነው መንታ ነው የምትመስሉት ነገር መንታ ነው የምትመስሉት ነገር ነገር ነበረ ሄዱ የኔ ፍቅር ውድድ ነው የምናደርጋችሁ። በብዛት በቃ ወይ አሹጋ ያለችው ልትወደጃ ለሞት አቤት ስታምሩ ነው እ በጣም መቅዲ ነው መሰለኝ

ትንሣኤም ዳግማ ትንሣኤም አለ እና በቃ ሁሉም በዓል ነው። ይህን ሰሞን እና በዓል ደግሞ አሪፍ ነበረ። ስቢኒ ቢኒ ጋር እርጋታክ የሄሉ ሸበላ ነው የሚለው። አልሳሳትኩም፣ አታሳስኩም እሺ አሼ፣ ግን የዋ ይመስላል የዋ ነኝ። ቤተሰብማን ነው እንደዚያ ነውስሙ ዚጋ በደንብ ትን አይልም። አሼ፣ ግን ግን የዋ ነው ይመስላችሁ የዋ ነኝ። ቤተሰብ ቀ ሌላ ጊዜ ነው የምንነግራችሁ። የእኔ ውዶች፣ የእኔ እርግቦች ትለያላችሁ ያላችሁ እናመሰግናለንም ትለዩብን አላችሁ። እናንተንም በጣም ነው የምንወዳችሁ ቤተሰብ። ዋው ካሜራ ማን ይላል ደግሞ እኔ ምነው፣ ዋው ካሜራማን ካሜራማኑ ነው እራሱ ገብቶ ኮሜንት አድርጎት። ቆይ ቪዲዮ ስጨርስ መጣለሁ። በጣም ነው የምታምሩት። ዋው ካሜራማን የእኔ ማር ታምራላችሁ። ቴንኬ እናስገባው። አለሞቼ ሁላችሁንም በጣም ነው የማመሰግነው። ቪዲዮ እንትኑ ኮመንቱ በጣም ብዙ ነው። ታምራላችሁ። ዋው ስታምሩ አይቺስ ጨርስ ኮምታለሁ ይላል። ደስ ላላችሁ። በጣም ነው የምታምሩት። ቴንኪ አሹ አስገብታችሁኛል። ከዚህም በላይ አሁን ሀምሳ ሺህ እንጠብቃለን። አታሳፍሩኝም ቤተሰብ። ደስ ላላችሁ። ዋው ሄሉ ወለዩ ነኝ ማለት ዘረኛ አይደለም። ሶ ደምሩኝ። ማይ ደሞች አይ ካላችሁ ግን ምንም አረ ደምረንሻል። እድል ይላል። ስሟ ሶፊያን ኮመንታው በጣም ደምረንሻል እናመሰግናለን፣ እናመሰግናለን። ሌላስ የለሽም ይላል። ግን ምንድን ነው ሌላ የለሽም? አሜን፣ አሜን፣ አሜን። ዋው ስታምሩ። ሁሉም በቃ ኮመንታችሁ ደስ ይላል። በጣም ብዙ ነው ባይዘው። በጣም ደስ ይላል። ደስ ብሎናል። ኮመንት ስለምታደርጉልን ያው፣ እናየዋለን ኮመንቱን። በጣም ደስ ይላል። ሁላችሁንም ጠንክሩ

ብቻ በአጠቃላይ ሁላችሁንም ቤተሰብ በጣም ነው የምናመሰግነው። ዛሬ እናንተን ለማመስገን ነው የመጣ ነው ማለት ነው አይደል? እና ዛሬ ደግሞ ትንሽ የአቡና ሟታል ቪዲዮ ለመስራት አስበን ነበር፣ አልተሳካልንም ማለት ነው ዛሬ። ስለዚህ እናንተንም ለማመስገን ኮመንታችሁንም በጣም ደስ ይላል። ሁላችሁንም፣ ሁሉንም ባናነበውም አብዛኛውን አንብበናል እና የምትሰጡን ኮመንቶች በጣም ደስ ይላሉ። ስለምታበረታቱን በጣም ደስ ይለናል፣ ቤተሰብ ሁላችሁም ተባብራችሁ በአንድ ጊዜ አስር ሺህ ያስገብታችሁናል። አሁን ደግሞ እንቀጥላለን ወደ ሀምሳ ሺህ ነው ማለት ነው የምንቀጥለው። ጉዞ ወደፊት ነው። አንቺ አሙሽ እንዴት ኔ ሊቅርብ ብዬ ከአንድ ሰውማ እና በዚህ አጋጣሚ ሄሉንም በጣም ነው ማመሰግናት ማለት እናንተ የመሰለ ውድ ውድ ቤተሰብ ስላስታወቀችኝ በጣም ነው ማመሰግናት እናንተን በጣም ነው የምንወዳችሁ፣ በጣም ነው የምናመሰግናችሁ ቤተሰብ። እና በቃ ምን ቃላቶች ያጥሩናል። የሆነ ነገር ዘፍኝ ነውዘኝ ትንሽ ንንጎቶች ያጥሩኛል የሚለው ዘፍ ነታቀው እና በጣም ነው የምናመሰግነው ቤተሰብ። ጉዞ ወደፊት ነው። አሁን ደግሞ ወደ ሀምሳ ሺህ ነው ማለት ነው የምንሄደው። እንወዳችኋለን፣ እናመሰግናለን ስለምታበረታቱን ስለምትወዱን በውስጥም በውጭ በቃ ለእኛ ሰፖርት ስለምታደርጉ በጣም ነው ምናመሰግነው ቤተሰብ። እወዳቸዋለሁ ሲያው ያቡን ደግሞ እንግዲህ ትንሽ ምንም ብላቸው ነገር የለም። እንዳለ ብለኸዋል እንዳለ ኮሜንቱ ላይ ፍቅር በፍቅር ነው። በቃ ታምራላችሁ ነው በቃ ደግሞ ታምራላችሁ፣ ታምራላችሁ የምር የምር ሆን የምሽኮረሙ ሺ አይናፈር እንደሆን ክሱ ራሱ ያውቃል ስንቤስስክ ምንድና ላውራበታ ስቅ ምናምን ስጫወት እቃ እንትን አይናፈሪኝ በጣም አይናፈሪኝ። በዚህ አጋጣሚ እና ግን በጣም ነው መውዳችሁ። ያው ዛሬ ትንሽ አሞኛል። ሻይ ሆን ግን ቤተሰብ አልጠጣችሁም እንዴ? ስኳር አብስተህበት ነው። እኔ አዘንኩኝ። አይ ስኳር አብስተህበት ነው። ድጋሜ በቃ ድጋሜ ሌላ እና በጣም ነው መውዳችሁ። ያው ቀጣይ እስክንገናኝ ድረስ በእኔ በኩል ጫወታው ጨርሻለሁ። እና ቤተሰብ እንግዲህ እኔ ቅር ብሎኛል። እኔ ሻይ እኔ አልጠጣም ነበረ ሻይ እንደጠጣ ለሱ አፍልቼ አልጠጣችሁ። ይህ እንግዲህ ለማን እና ለማንኛውም ቤተሰብ ስለምታበረታቱን ሰፖርት ለምታደረጉ እናመሰግናለን። ይህን ቪዲዮ ሼር ላይክ አርጋችሁ ሰብስክራይብ ወደ ሀምሳ ሺ ነው እምንሄደው ማለት ነው። እንወዳችኋለን። ያቡን ደግሞ በዚህ አጋጣሚ ያው እግዜር ይማርሽ በሯል በዚህ ሁኔታ ከቀጠለች ነገም፣ ያው በምልክት ቋንቋ ማውራታችን ነው። ድምጿ እየተዘጋ ነው። ድምጿ እየተዘጋ ነው። እስኪ ለማንኛውም እናመሰግናለን፣ ስለነበረን ቆይታ እናመሰግናለን። በቀጣይ በሌላ ቪዲዮ ባበደ ቪዲዮ እስክንገናኝ ድረስ ቻው ቤተሰብ፣ እንወዳቸዋለን። ያን ጊዜ ሲቸገር ጨለማ ሲውተን ወዳጅን ጠላቴን መለየሰ። ፈጥነሽ ደረሽልኝ ፌድራል ጎደለብሽ፣ የክፉ ቀን ጓደኝ መመስገን አለብሽ። የውለታ ጉዳዩ ውለታ ነው መልሱ የተሳካለታ ከቀኑ ሲደርሱ ይውላል በማለት ከርም ያለው ስመኝ ብድር ለመመለስ ስላለው ቀስ ወዳጄ እንደምን ነሽ? አለኝታዬ ነሽ የኔ ቆንጆ እንደምን ነሽ? አመሰግናለ። ውለታሽ አለብኝ ልክድሽ አልወድም። ስምሽን በቁም ነገር አነሳለው የት